ከዚህ በፊት እሱ የሆነ ስራ ስ ሲሰድቡ ስራ ነው የሚሰሩት። ለምንድነው የሚታወሩት? ከዚህ በፊት የእኛ ልጆች ያመጡት የለ

እኔ እኛ አዲስ አበባ አዲስ አበባ ብቻ ነው። አሁን አዲስ አበባ

ሚዲያ ተቆጣጠር። ዱባይ ስትመጣ ሁያ አብርሃም ከአዲስ አበባ አዲስ አበባ ስትመጣ ተቀበል ተቀበል። እኛ ዱባይ

እሺ በቃ እንዳይጠፋችሁ እና ማለት ነው። እናንተ ሰዎች ማለት ነው እንዴት ናችሁ? ደህና ናችሁ? መድረሾ ካ እንዴት ናችሁ? ጠፋሁባችኋል። አሁን የፍቅር መጥፋት አሳስቦኛል ቲጂዬ

ያስቀምጣት እና ስለ ጉልበታችሁ ሩታ ተሌላ ወንድ ጋ ስትመጣ የምታቀናብሩ ሰዎች ስለፈጠራችሁ አምላክ ተፋቱ። አብርሃም ተሌላ ወንድ ሴት ጋር ሲመጣ ደግሞ የምታቀናብሩ ሰዎች ስለ ጉልበታችሁ ተው፣ ተፋቱ። አንፈልግም፣ አንፈልግም። ነገ እሱ ሌላ ሴት ይዞ ሲመጣ ገዝት እንዳሰለኝ ሱሱ በጉልበትሽ አምላክ አንቺስ የምታረችው በአንድ ሰው ሁለት ሰዎች

ሱሱ ማስታወእኔ አውቃለሁ እኮ እኔ እኮ እኮ አንድ አንድ እገባለሁ ከገባ አብርሃም ምናምን ይገባለሁ። ግን ደግሞ እኔ አላውራም ዝም ብዬሽ ነው የምንቀሳቀው እንጂ እኔ አልወድም፣ አልወድም ማለት አልወድም። እንዳይከረቡትኝ አረ ብዙ ጥላቻ ነው ያለኝ ቲክቶክ ላይ። በነገራችን ላይ ለኤፍሬ ሁላችሁ ቢቱ አጋጣሚ እናያለን። እንግዲህ በዛው አጋጣሚ አንድ ሰው ሰምቻለሁ። ሱሱ ነኝ ትግራ አዊቷ አብርሃምን ማየት አልፈልግም ብላለች። እኔ አሁን አንድ እዚህ ጋር ማለት ነው። አንድ እኔ ላውራች አንዴ ሌላኛው ስትመጣ እህት እህት ሆነች። ኦኬ ማነች እሷ? ማሮቼ ፍቅሮቼ ወይ ሃይማናት የጻፈት የትናንትና ብሩክ የሶስት እናንትን የጻፈ የክለብ ላይ ምናምን የተነሱት ፎቶ ቪዲዮ ደቀባልኮ ትናንትና እየተለቀቀ ማለት ነው

በየተራ ሞቶ ብላ ፈርዳ ብላለች። ወይኔ ፈልጌ ከበርካት ላይ መቼ ብዙ ቀን ስሜን ልቀይር፣ እስ ማን ብዬ ልቀይር እያንዳንድሽ ማለት ነው እኔ ምትቀብሽ እኔ መርዝ ነው የምጋብዝሽ፣ መርዝ እኔ አሁን ያለሁበትን ነገር ረህት ያሞሻል። አይዞሽ ፈጣሪ ማርሽ ስለሆነ ያ